እርግጠኛ ነኝ ዛሬ ሀይሚ የብሩክን ይቅርታ ትቀበላለች ማለት ነው። ለምን ብትሉ ሀይሚ በብሩክ መጨከን አችልበትም። አሰንም ይገባበታል፣ ፍጹም ይገባበታል። ዛሬ ትናንት ቪዲዮ አልሰሩማ ዛሬ ይታረቃሉ። ዛሬ እርግጠኛ ነኝ ይታረቃሉ። እቺ ሶሲ የምትባሏ ደግሞ መቼም ብሩክ በሀይሚ አይጨከንም ማለት ነው። ሀሳብሽ ሁሉ ነገርሽ አልተሳካልሽም። አንቺ ከዛ ከዳኒ ከዳኒ ጋ ነው ከሚባሉ ሰው እየጋራ ማለት ነው። ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። ያው ታውቃላችሁ ሰሞኑን ያለውን ሁኔታ ያው አልነገራችሁም፣ አልሬዲ እየተከታተላችሁ ነው ያላችሁት። የኔም ደግሞ ደጋፊዎች የሀይሜን እና የብሩክ አድናቂዎች ናቸው። ያው እና ሀይሚን ይነካ ብሩኬን እና ሀይሜን ይነካ ምንድን ነው የለውም በረካ አብሶ ሀይሜን ይነካ የለውም በረካ እሷ ማለት ሶሻል ሚዲያ ላይ እንደዚህ የምታንቀጠቅጥ እንደንዝርት የምታዞር የሴት ተምሳሌት ናት። በክብሯ የማትደራደር ናት። ምንድን ነበር የሚባለው? ዘራፍ አካኪ ዘራፍ፣ ሀይሚን የነካ የለው በርካ፣ ሀይሚን የነካ የለው ምንድን ነው ትላለችው፣ ማለት ነው። በሀይሚ የመጣብን እጅ አንሰጥ ማለት ነው። እንደምንም ብለን በኮሜንትም እየጻፍን እያሳመንን የሀይሚን ልብ እንዲራራልን ከቡቡዬ ጋማ ከልብ ኳያ ዋጋማ መቼ መቼ መቼ መቼም አይጣሉም ማለት ነው። ለምን አንዳንድ ጊዜ ሰው ሰው ለመለያየት አውቆ ያሉን ያሉን ድራማ ይፈጥራሉ፣ ያሉን ያሉን ፕራንክ እናድርግ ብለው ይፈጥራሉ ማለት ነው። ግን ብሩኬ፣ ዋናው ነገር ፖይንቱ እቺ ሶሲ ከምትባለው ልጅ ጋር ህይወትን ህይወትን ስለ መራቅ አለብን። ቤስት ፍሬንድህም እንደትና እንደ ወንድም ሆኖ አያስፈልግም። ማለት እኔ ሶሲ ምንም ነገር ደስ አይለኝም። እኔ ቀልቤም አልወደዳትም እውነት ለመናገር። ለምን ነገር ለምን አንደኛ ራሷን በጣም ኮምፕሌንት አደርጋለች። ስለራሱ በጣም እኔ አዋቂ ነኝ ምናምን ትላለች። የሶሪ ደግሞ ሶፊ ሲሄድ ራሱን ዝቅ ዝቅ ነው ማድረግ ያለበት ማለት ነው። ራሱን ከፍ ከፍ ስለማድረግ የሆን እንትናች ሁለት ደግሞ ሃይሚን ለማሸማቀቅ ትፈልጋለች ማለት ነው። ለምን ብሩክ ሶሲን ብዙ ጊዜ ካያችሁ ውስጥ ቪዲዮ ማለት ነው ከብሩኬ ጋር ምናምን ሲሆን፣ በቃ እንስቷ እንግሊዝኛ እንደሚችል ሃይሚ እንግሊዝኛ እንደማይችል ጠለጠሰኛ እያለች እንትን ትላለች ማለት ነው። ለምን አውቅ የሆነ እንግሊዝኛ ትችላለች እች ሞርናት ምናምን እንድትባል ማለት ነው። አይሰማሽም ብሩኬ ማለት ነው። ሃይሚ ማለት የብሩክ የስኬት ቁልፍ ናት። የዚህ የመድረሱ ውጤት ናት እሷ ማለት ለብሩክ። ታውቂያለሽ፣ ምንድን ነበረ? በቃ ይህ ምንድን ነበረ? በህይወታችሁ በቃ በህይወታችሁ የሚያስፈልጋችሁ ነገር አላለ? ያለዛ ነገር ማትኖሩት ነገር አላለ? ብሩክና ሀይሚም ደግሞ እነዛ ናቸው። ሁለቱም ብሩክና ሀይሚን ማለያየት በፍጹም አይቻልም። ማለት እውነት ፕራንክም ሊሆን ይችላል። በምንም ነገር ከዚህም በፊት አጣልተሻቸው ምናምን ሊሆን ይችላል፣ ምናምን ነገር ግን ሌላ ምንም ውድንብር ውስጥ ምናምን መግባት ትቶ በቃ አያስፈልግም ማለት ነው፣ እውነት ለመናገር ማለት ነው። ለምን እንደሆነ ታውቂያለሽ? አይሆንልሽ ሶሲ ማለት ነው። ሲቀጥል አንቺ ፍላጎትሽ ቅድሽ ሀይሚና ላይ ልጅ ብሩኬን ወደ ራስሽ ለማምጣት ነው። ከዛ ደግሞ ከዳንኤል ጋር ማጣላት ምናምን፣ ብሩኬ ተጣልቶ ምናምን ያለው ነገር ተፈጥሮ ምናምን የሚያስጠላ ነገር እንዲሆን ነበር። ምሩኪ አያም ስማርት በጣም አያም ስማርት ማለት ነው። አንቺ የሆነ ወይ ዊክ ስለቀየርሽ ወይ ምናምን ስሎች ተፈላጊነት ያለሽ መስሎች ምናምን ብሩክ በእንደዚህ አይነት ነገር አያምንም ማለት ነው። ገባሽ አይደለ? ሀይሚ ከአንቺ ጋር በጣም ብትወዳደር ሴት አለች ሀይሚ በጣም በጣም ብዙ ውስጧ ከላይ ያሉ ከላይም ውበት አላት ባይዘ ከላይም ዋዋዋ ከላይም አላት የውስጡ ውበት ደግሞ ኦማይ ጋድ ስንቱ ወንድ የሚመኛት ሰው የሚያሸብራት ሰው ነው ማለት ነው እና በቃ በጣም ከባድ ነው። ሀይሚ ሀይሚሌ ለመድረስ በጣም በጣም በጣም ድጋሚ ራሱ ብትፈጠረ ሀይሚሌ ያደርስ ሚ ሶሲ ማለት ነው እና አሁን ያለሽ አማራጭ ለዳንዬ ለዳኒ ለዳኒ እንደዚህ ነው እሱ አስገድዶ ነ ምናምን እያልሽ ያልልይ ነገር እየፈጠርሽ ምናምን ሁለቱን ለማጣላት የምታደርጊው ጥረት አይሳካልሽም። ነገር ግን በቃ አውቀ ያችኋለሁ እሷና ዳኒን አጣልታ ከዛ ደግሞ ሀይሚ ወደ ዳኒ እንትን እንዲ እንዲ ምናምን እሱ አይሆንልሽም። ሀይሚ አሁን ነገሮችን ትናንት አሁን በጣም የማሰቢያ ጊዜ ነው፣ የምታስብበት ጊዜ ነው። ባይዘዌ ማለት ብዙ ጊዜ ካያችሁ አንድ ቀን ምናምን ቀርቶ ሲመጡ ነገሮች ተስተካክሎ የሚመጡት ዛሬ በአዲስ ነገር ይመጣሉ፣ እርግጠኛ ነኝ ማለት እና ሀይሚ ዛሬ ታስባለች እኮ አንዳንድ ጊዜ ነገሮችን ልብ ብላ ታያለች ምናምን። በእርግጥ ስሜ ነገሮቹ የሚያናድዱ ቢሆንም የተፈጠረው ነገር የሚደብር ቢሆንም ያ ግን ታስባለች፣ ታያለች። በቃ ትክክል እንዳልሆነ ነገር ታያለች። ከምንም በላይ ደግሞ ብሩክ ከብሩክ ጋር ከብሩክ ጋር ብዙ ዓመት የሄዱ ጓደኛ ማቾች ናቸው ፍቅረኛ ማቾች ናቸው። ከምንም በላይ ደግሞ የመጡበት መንገድ አብሮ ያደጉ ልጆች ናቸው እና ካሚ ጋር ለመወዳደር ማለት በጣም ከባድ ነው እና ያን ነገር አንተን በይ። ከዛ ደግሞ ከህይወታቸው ውጭ ላችሁ አንቺ የራስሽ ላይፍ ካለሽ ከዛ ያኛውን ነገርሽን አስተካክለሽ ከዛ ሰው ጋር ላይፍሽ መቀጠል ነው። ይገባሽ አይደለ? የራስሽን የራስ አሮባት የሰው ታማስላለች እንደሚባል ማለት ነው። የራስሽን እዛ እያረረብሽ የሰውን ደሞ ለመቀማት አትሞክሪ ማለት ነው። ለምን አንቺ ያኛው እንደ ብሩኬ ማያስብ። አሁን ለምሳሌ ዳኒ ብዙ ጊዜ ካዩ ቀልደኛ ምናምን ነው። ብሩክን ቀልድ ማዝ ኖሮት ቁም ነገረኛ ሰው ነው። ለሴት ልጅ ክብር ያለው ሰው ነው። እና ያ ያ ነገር ማርኮሽ ወደ ብሩክ መጣሽ። ብዙ ጊዜ በፕራንክ እያሳበብሽ ምናምን ብሩክን ለማግኘት የምትፈልግ ከሆነ እዛ ሴት ተሳስተሻል።